ፌ የምነቃባቸውንና በእርሱ ህልውና ውስጥ የሆንኩባቸውን ቀናት አስታውሳለሁ። ፍጹም የሆነ ጸሎት ስለመጸለይ ወይም ተለምዷዊ የአምልኮ ሥራ ስለመፈጸም አልነበረም። መንፈስ ቅዱስ ሆይ እወድሃለሁ፣ ዛሬ እፈልግሃለሁ፣ ከእኔ ጋር ተመላለስ ብቻለው ነበር እና ይህ ቀኑን ለማዘጋጀት በቂ ነበር። ምክንያቱም ቀናችሁን በጸሎታችሁ ስትጀምሩ የምትነጋገሩት ከእግዚአብሔር ጋር ብቻ አይደለም ራሳችሁን ከእርሱ ጋር እያስማማችሁም ነው። በእውነቱ እጅ መስጠት ማለት ያ ነው። እቅዶቻችሁን፣ ፍርሃታችሁን፣ ስጋታችሁን በዙፋኑ ፊት ማስቀመጥና ዛሬ የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን ማለት ነው። የእርሱን መገኘት ሳትሸከሙ እሳቱን ልትሸከሙት አትችሉም። እንደዚሁም ለእርሱ ቦታ እስካልሰጣችሁት ድረስ የእርሱን መገኘት ልትሸከሙት አትችሉም። የእግዚአብሔር ልጆች ሆይ ጸሉት። ግዴታ አይደለም፣ የሚያስደስት ነገር ነው። ሸክም አይደለም፣ ይህ የህይወት መስመር ነው። የሃይማኖት ማረጋገጫ ዝርዝር አይደለም፣ ይህ ቅዱስ ግንኙነት ነው። መንፈሱ መንፈሳችሁን የሚነካበት ቦታ ነው። ሰማይ ምድርን ለመሳም የሚጎነበስበት ቦታ ነው። መጀመሪያ ለጸሎት ካልተበረከካችሁ በቀር በእግዚአብሔር መንፈስ እሳት ውስጥ መቆም አትችሉም። አንዳንድ ሰዎች ለመጸለይ መቸገርን ይጠብቃሉ። ተስፋ በሚቆርጡበት ጊዜ የሚያደርጉት ነገር አይደለም። በፍቅር ልባችሁ ስለተነካ የምታደርጉት ነገር ነው። በፍቅር ስትያዙ ማውራት ትፈልጋላችሁ። ወደ አፈቀራችሁ ሰው መቅረብ ትፈልጋላችሁ። ድምፃቸውን መስማት ትፈልጋላችሁ። ከሕያው ከእግዚአብሔር ጋር መሆን ያለብንም እንደዚህ ነው። ቅዱስ መጻሕፍት እንዲህ የሚሉበት ምክንያት አለ። በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ቀናችሁን በጸሎት ስትጀምሩ ዕቅዶቻችሁን እንዲባርክ ብቻ አይደለም የምትለምኑት፣ እንዲመራችሁ እየጠበቃችሁ ነው። በራሴ ከምተማመነው በላይ አንተን አምናለሁ፣ ያለ አንተ እንቅስቃሴ ማድረግ አልፈልግም እያላችሁ ነው። እና እንዲ ስትሉት ምላሽ ይሰጣል። አስቀድሞ በተዘጋጀላችሁ ሁኔታዎች ውስጥም ስትመላለሱ ራሳችሁን ታገኙታላችሁ። በዚህ መንገድ ዙሮ ብሎ ሲመራችሁ ታውቃላችሁ። ሊያደቋችሁ በሚችሉ ጊዜያት የእርሱ ህልውና ይሰማችኋል ለምን ምክንያቱም ቀኑን ብቻችሁን አልተጓዛችሁም በራሳችሁ ጥንካሬ አልተጓዛችሁም በመንፈስ ኃይል ተመላለሳችሁ እንጂ ግን ሌላ ነገር ልንገራችሁ በተመሳሳይ ጊዜ የራሳችሁን ፈቃድ ይዛችሁ በመንፈስ መመላለስ አይቻልም ለዚያም ነው እጅ መስጠት የአንድ ጊዜ ድርጊት ያለው ነው ይህ የዕለት ተዕለት ምርጫ ነው በየቀኑ ልባችሁን በፊቱ አኑሯችሁ፣ እንዲህ በሉ፣ ጌታ ሆይ የምትፈልገውን ውሰድ፣ እኔ ያንተ ነኝ። ቆንጆ ክፍሎቻችሁን ብቻ አይደለም፣ መንፈሳዊ ክፍሎቻችሁን ብቻ አይደለም፣ ግን ሁሉንም ማንነታችሁን፣ ጥንካሬያችሁን፣ ልማዳችሁን፣ ፍርሃታችሁን፣ ኩራታችሁን፣ ዕቅዶቻችሁን፣ ሁሉንም እና እጅ ሰሰጡ መንፈስ ቅዱስ እንዲንቀሳቀስ ቦታ ትሰጣላችሁ። ያኔ ነው ከተፈጥሮ በላይ የሆነው ተፈጥሮዊ የሚሆነው። ያኔ ነው ተራ አፍታዎች መለኮታዊ ጉብኝቶች የሚሆኑት። ይህንን ህይወት በራሳችሁ ጥንካሬ ለመኖር እየሞከራችሁ ነው። ገና የእርሱን ምሪት ሳትስሙ ስሙ በፊት ተነስታችሁ እየኳተናችሁ ነው። ጌታ ደግሞ ይጠራችኋል። ለሃይማኖታዊ ስርዓት ሳይሆን፣ ለጥልቅ ግንኙነት ይጠራችኋል። ለግዴታ ሳይሆን ለክብር ነው የሚጠራችሁ። ሁልጊዜ ጠዋት በፍቅር ለመውደቅ አዲስ ዕድል ነው አፋችሁን ለመክፈትና መንፈስ ቅዱሶ የጋብዝሃለሁ በአንተ ተማርክ ያለሁ ዛሬ ተጠቀምብኝ ለማለት አዲስ እድል ነው። አንድ ቀላል ጸሎት የቤታችሁን አጠቃላይ ሁኔታ መለወጥ ይችላል፣ ስራችሁን፣ ልባችሁን ጨምሮ። ፍጹም የሆነ ቃል አያስፈልጋችሁም፣ ቀመር አያስፈልጋችሁም። የሚያስፈልጋችሁ ቅን ልብና የፍቃደኝነት መንፈስ ብቻ ነው። እርሱን የሚስበው ይህ ነው። እሳቱን የሚያቀጣጥለው ይህ ነው። ምክንያቱም እጅ ስትሰጡ ለራሳችሁ መኖር ታቆማላችሁ፣ ለፈጠራችሁም መኖር ትጀምራላችሁ። ይህንን ስታደርጉ የእግዚአብሔር ልጆች እሳቱ ይወድቃል። ይህ ዓለም የማይረዳው አንድ ድምፅ አለ በጣም ገር ቀስ ያለ ልብን ደስ የሚያሰኝ ጸጥ ያለ ልብ ብቻ የሚሰማው ይህም የመንፈስ ቅዱስ ድምፅ ነው፣ የማይጮህ የማይጨቀጭቅ ጉልበተኛ ያልሆነ ከጫጫታ በላይ አይደለም። በጸጥታ ይጠብቃል፣ በዝምታ ይናገራል። እና እሱን ማወቅ ከፈለጋችሁ ነፍሳችሁን ለማረጋጋት መማር አለባችሁ። ከእንቅልፍ ከተነሳንበት ጊዜ ጀምሮ ዙሪያችን በድምፅ ተጥለቅልቋል። ስልኮች ይንጫጫሉ፣ ሰዎች ያወራሉ፣ የሐሳብ ውድድር አለ። የእግዚአብሔር መንፈስ ግን በጫጫታ ውስጥ አይገኝም። በመሬት መንቀጥቀጥ ውስጥም እንደዚሁ፣ በእሳት ውስጥም፣ በነፋስ ውስጥም ቢሆን በጸጥታ ውስጥ ብቻ ነው የሰው መንፈስ ሊረዳው የሚችለው። እንዲህ ልትሉ ትችላላችሁ፣ ግን ድምፁን አልሰማሁም አልተረዳሁትምም። እና ልጠይቃችሁ፣ አሁን በቂ ናችሁ? የዓለምን ድምፅ ቀንሳችኋል? ከእርሱ ጋር ለመሆን በቀናችሁ ውስጥ እየተቀደ ደሰ ቦታ አዘጋጅታችኋል። መንፈስ ቅዱስ ከእናንተ መቀራረብን ይናፍቃል። ኅብረትን ይፈልጋል። አያችሁ፣ የእግዚአብሔር ልጆች እሱ በግብዣችሁ ሊመጣ ይችላል፣ ግን እሱ የሚናገረው ትኩረታችሁን ስትሰጡት ብቻ ነው። በራሴ ሕይወት በመንፈስ ቅዱስ ካጋጠሙኝ በጣም ኃይለኛ ጊዜዎች መካከል አንዳንዶቹ በሕዝብ ጩኸት አልመጣም፣ ነገር ግን ጸጥ ባለው የልቤ ማዕዘኖች ውስጥ ነው። ለመግባት ጫጫታ አያስፈልገውም! የእሱ መገኘት ያለ ቃል ራሱን ያስታውቃል፣ ግን በመንፈስ መቅረብ አለባችሁ። ይህም ማለት ለእርሱ እውነተኛ ቦታ መፍጠር ማለት ነው። ስትጸልዩ አትቸኩሉ። ቀናችሁን በጥድፊያ አትምሩ። በፊቱ ተቀመጡ፣ ጠብቁ፣ ተንፍሱ። ስሙን በሹክሹክታ ጥሩት። መንፈስ ቅዱስ እሰማሃለሁ በሉት እና ከዚያ አዳምጡ፣ በተፈጥሮ ጆሮአችሁ ሳይሆን በመንፈሳችሁ። ብዙዎች የእርሱን እሳት መሸከም ይፈልጋሉ ግን መመሪያዎቹን ለመስማት ጊዜ የላቸውም። በሥልጣን መራመድ ይፈልጋሉ፣ ነገር ግን የእርሱን ድምፅ ለመስማት ረጅም ጊዜ ተንበርክከው ያውቁም። ኃይል ከቅርበት ይፈሳል እና መቀራረብ ደግሞ ጊዜ ይወስዳል። ጸጥ ያለ። ያልተከፋፈለ የተቀደሰ ጊዜ። ብዙዎች የሚረሱትን አንድ ነገር ልንገራችሁ። መንፈስ ቅዱስ ስሜት አለው። ሊያዘን ይችላል። እሱ ችላ ሊባል ይችላል፣ ዝም ሊደረግ ይችላል። እሱ ኃይል ስላጣ ሳይሆን እርሱ ፍቃዳችሁን ስላከበረ እሱን ላለማየት ትኩረት ካጣችሁ ከእናንተ ላይ ራሱን አያስገድድም። ይጠብቃል። እስከ መጨረሻ ድረስ ይጠብቃል። ከሱ የበለጠ ምንም ነገር አስፈላጊ እንዳልሆነ እስክትገነዘቡ ድረስ ጽናታችሁን እንደ ውድ ሀብት መጠበቅ አለባችሁ። በአጀንዳ አትጠመዱ። በረሃብ ኑ። ጌታ ሆይ ተናገር፣ እየሰማው ነው የሚል ልብ ይዛችሁ ኑ። እሱ የሚያድርበት አይነት ልብ ይህ ነው እና የሆነ ነገር ወዲያውኑ ካልተሰማችሁ ተስፋ አትቁረጡ። መረጋጋት ወይም መጠበቅ ልምምድ ነው፣ ዲሲፕሊን ነው። በዚህ ዝምታ ውስጥ በሐሳባችሁ ልትቅበዘበዙ ትችላላችሁ። መጀመሪያ ላይ ጸጥታ ሊሰፍን ይችላል። የእግዚአብሔር ልጆች ሆይ አታውቁምነህ ዝምታ የእግዚአብሔር አለመኖር አይደለም፣ እርሱን እንድናውቅ ግብዣው ነው። ከጊዜ በኋላ መንፈሳዊ ጆሮቻችሁ ይሰላሉ። የእሱን ስሜት ማወቅ ሹክሹክታውን ጥልቅ የሆነውን ንግግሩን መስማት ትጀምራላችሁ። ድምፁን በቅዱሳት መጽሐፍት ውስጥ በሀሳባችሁ ውስጥ ትሰማላችሁ። እሱ ነው ያንን ድምፅ አውቀዋለሁ ትላላችሁ። ምክንያቱም ይህ ሰላም የሚያመጣው ድምፅ ነው። ሁሉን የሚገልጠው ድምፅ ነው። በእናንተ ውስጥ እንደ መንፈስ ቅዱስ እሳት የሚነድ ድምፅ ነው። እና ይህንን ድምፅ ማወቅን ስትማሩ ሕይወታችሁ በጭራሽ ተመሳሳይ አይሆንም። ምክንያቱም ከዚያ የትም ብትሄዱ በህዝብም መሀል ሆነ በብቸኝነት ጊዜ የእርሱን መገኘት ትሸክማላችሁ። በስልጣን ትናገራላችሁ ከሰማይ ሰምታችኋልና። ለስጦታዎቻችሁ ብቻ ሳይሆን ለልቡ መጠቀሚያ መሳሪያ ትሆናላችሁ። ለዚህ ምንም አቋራጭ መንገድ የለም። ጸጥታ ጥልቅ መቀራረብ የሚወለድበት መሰዊያ ነው። ጥልቅ መቀራረብ ደግሞ እሳቱ የሚቀጣጠልበት ነው። በህይወታችሁ ውስጥ የእግዚአብሔርን እሳት ትፈልጋላችሁ ከሆነ ጸጥታውን አግኙ፣ ጸጥታውን ጠብቁ፣ በጸጥታ ኑሩ። ምክንያቱም በዚያ በተቀደሰ ቦታ የእግዚአብሔር ልጆች ሆይ እሳቱ ይወድቃል። በዓለም ላይ ካሉ ሌሎች መጽሐፎች በተለየ መልኩ አንድ መጽሐፍ አለ። ገጾቹ ቀለምና ወረቀት ብቻ አይደሉም። ቃላቶቹ ታሪኮች፣ ወይም ትምህርቶች ብቻ አይደሉም። መጽሐፍ ቅዱስ ሕያው ነው። እያንዳንዱ አረፍተ ነገር ይተነፈሳል። እያንዳንዱ ጥቅስ በመለኮታዊ ሕይወት ይመራል። በመንፈስ ቅዱስ ረዳትነት ስታነቡት የሆነ ነገር ያደርግላችኋል፣ ከውስጥ ወደ ውጭ ይለውጣል። ለእውቀት ስለ ማንበብ አልናገርም። ቅዱሳት መጽሐፍትን መጥቀስ እንድትችሉ ስለ ማንበብ አላወራም። ቃሉን ስለ መመገብ እያወራው ነው የማንነታችሁ አካል እስኪሆን ድረስ በመንፈሳችሁ ውስጥ እንዲሰምጥ ስለማድረግ ነው ማወራው። በእናንተ ውስጥ መንደድ እስኪጀምር ድረስ፣ ከፍርሃታችሁ በላይ እስኪናገር ድረስ፣ ከጥርጣሬያችሁ የበለጠ ዓለም በጆሯችሁ ውስጥ ከሚያንሾካሹከ ውሸት በላይ ጮክ ብሎ እስኪናገር ድረስ። የእግዚአብሔር ቃል አልሞተም፣ ሩቅ አይደለም፣ የነጠፈ አይደለም። ግን ኃይሉን በእውነት ለመለማመድ በጉጉት ማንበብ አለባችሁ። ተረባች ሁኑ። ከእርሱ ለመስማት የተራባችሁ ሁኑ። ድምጹን ለማወቅ ተራቡ። የእርሱን መገኘት ለመስማት ተራቡ። ምክንያቱም መጽሐፍ ቅዱስን በሰፊው ስትከፍቱ መንፈስ ቅዱስ ከእናንተ ጋር ይመጣል፣ እርሱም መናገር ይጀምራል። የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው። እያንዳንዱ ቃል ተመስጧዊ ነው። ሁሉም እውነት የተቀባ ነው። ስታነቡም እሱን ስትጋብዙት ይገለጥላችኋል። እና በዓመታት ውስጥ አንድ የሚያምር ነገር ተምሬ አለው። ቃሉም አዘውትራችሁ ስትመገቡ መንፈስ ቅዱስ የሚሰራበት መንገድ አለው። ሊያጽናናችሁ ሲፈልግ በልባችሁ ውስጥ የደበቃችሁትን ቅዱሳት መጽሐፍትን ይመልሳል። ሊያስጠነቅቃችሁ ሲፈልግ በጸጥታ ጊዜ ውስጥ ባነበባችሁት ምንባብ በኩል ግልጽነትን ያመጣል። እንደዛ ነው የሚያወራው። እሱ የሚያስተምረው እንደዚህ ነው። ቃሉን ይጠቀማል እና እሱ በህይወታች ውስጥ እንደ ንጣፍ ይሸምነዋል፣ እንደ እሳትና የጸጋ ንጣፍ አድርጎ። ግን ብዙዎች ይህንን ይስታሉ፣ ምክንያቱም መጽሐፍ ቅዱስን እንደ ፍቅር መልእክት ሳይሆን እንደ መማሪያ መጽሐፍ አድርገው ነው የሚያዩት። ይቸኩላሉ፣ ከአንዱ ወደ አንዱ ይዘላሉ። መንፈስ ቅዱስ ሆይ ዛሬ ምን ትለኛለህ ሳይሉ ያነባሉ። እናም የመንፈስ ቅዱስን ምሪት ያጣሉ። ሹክሹክታውን ሳይሰሙ ይቀራሉ። የእግዚአብሔር ልጆች ሆይ በእጃችሁ የያዛችሁትን ውድ ሀብት ከተረዳችሁ እነዚያ ገጾች በክብር ያጌጡ ናቸው። ይህ መጽሐፍ የመንግሥተ ሰማያትን ምስጢር ይዞአል እና ወደ እሱ ስትመጡ በጆሯችሁ ብቻ ሳይሆን መንፈሳችሁንም ይለውጣል። ሕያው ይሆናል እናም በቃላት ሊገለጽ የማይችል የሆነ ነገር መሸከም ትጀምራላችሁ። መጽሐፍ ቅዱስን ይዤ ብቻዬን የምቀመጥባቸውን ጠዋቶች ነበሩ እና የመጀመሪያውን ቁጥር እንዳነበብኩኝ የእሱ መገኘት በጣም ጠንካራ ሆኖ ይሰማኛል፣ መቀጠል ያቅተኛል፣ እንባ ይመጣል፣ በአምልኮ እነሳለሁ። እሱ በዚያ ሊናገረኝ፣ ሊያጽናናኝ ስለሚገኝ በማነበው ይናገረኛል ቃሉ በመንፈስ እርዳታ ሲነበብ የኔ የሚሆነው ሰዓቶች አያስፈልጓችሁም። የሥነ መለኮት ድግሪ አያስፈልጋችሁም። መራብ ብቻን የሚያስፈልጋችሁ ጊዜ መስጠት ብቻ ያስፈልጋችኋል። እንዲህ ማለት ብቻ ያስፈልጋችኋል፣ መንፈስ ቅዱስ ወይ አይኖቼን ክፈት፣ ይህንን በተፈጥሯዊ ግንዛቤ ማንበብ አልፈልግም፣ ያየሆን ማየት ፈልጋለሁ በሉጥ፣ እርሱም ይመጣል። ሁል ጊዜም እርሱ ወደ ተራበ ልብ ይመጣል። ብዙዎች የእግዚአብሔርን ቃል እየፈለጉ ነው፣ ነገር ግን አስቀድሞ የተሰጠውን ቃል ችላ ይላሉ። የምትፈልጉት እሳት ቀድሞውኑ በእጃችሁ ነው። በምታነቡት ቃላት ውስጥ ነው። በዚያ ጸጥ ያለ ቦታ ላይ ነው የልብ መሻታችሁና የእግዚአብሔር ድምፅ የሚገናኙት። እና ሁለቱ ሲገናኙ ሰማይ መልስ ይሰጣል። የመንፈስ ቅዱስ እሳትም ይወርዳል። ይህ ስለ ሃይማኖታዊ ዲሲፕሊን አይደለም። ይህ ስለ ጥልቅ ቅርርብ ነው። እግዚአብሔርን ለመማረክ ቃሉን አታነቡም። ያነበባችሁት እሱን ለማወቅ ነው። ያነበባችሁት ድምጹን በዚያ ስላለ ነው። ልቡ በዚያ ነው። ኃይሉ በዚያ ነው። እናም ይህንን ቅዱስ መጽሐፍ እርሱን ተስፋ በማድረግ በከፈታችሁ ቁጥር መንፈስ ቅዱስ እንዲንቀሳቀስ ቦታ ትሰጣላችሁ። ስለዚህ መጽሐፍ ቅዱሳችሁን ክፈቱ፣ ግድ ስለሆነባችሁ ሳይሆን ስለሚያስፈልጋችሁ። የተራበ ልብ ይዛችሁ በለቅሶ ቅረቡ። መንፈስ በሁሉም መስመር በሕይወታችሁ ይፍሰስ። ምክንያቱም በእውነት እግዚአብሔር እንዲናገር ስትጠብቁ እሳቱ ይመጣል። ጸጥ ባለ ክፍል ውስጥ እስክትሆኑ ድረስ መጠበቅ የለባችሁም። ሻማ፣ ሙዚቃ፣ ወይም ልዩ ቦታ አያስፈልጋችሁም። እቃ ስታጥቡ መኪናችሁን እየነዳችሁ ወይም በመንገድ ላይ ስትሄዱ ከእሱ ጋር መነጋገር ትችላላችሁ። ማንም በማይሰማችሁ ጊዜ ስሙን በልባችሁ አንሸኳሽኩ። ሌላ ሰው ባይሰማም እሱ ምላሽ ይሰጣል። አዎ፣ መልስ ይሰጣል። ብዙ ሰዎች ከመንፈሱ የራቁት ለምን እንደሆነ ታውቃላችሁ? እርሱ የራቀ ስለሆነ አይደለም። ከእርሱ ጋር ማውራት ስላቆሙ ነው። እርሱን መጋበዝ አቁመዋል። በእርሱ ላይ መደገፍ አቁመዋል። እናም ስለ እርሱ መገኘት ያላቸው ግንዛቤ እየደበዘዘ ይሄዳል። ነገር ግን በሁሉም የሕይወታችሁ ክፍል ውስጥ እሱን ማካተት የዕለት ተዕለት ልማድ ካደረጋችሁ፣ እሱን ማናገር፣ እሱን ማዳመጥ፣ ለእርሱ መገዛትን ልማድ ካደረጋችሁ፣ ስለ እርሱ ያላችሁ ግንዛቤ እየጠነከር ይሄዳል። ሊቻል እንደሚችል በማታውቁት መንገድ እሱን ማወቅ ትጀምራላችሁ። አያችሁ፣ መንፈስ ቅዱስ አካል ነው። ኃይል ወይም ጽንሰ ሐሳብ ሳይሆን አካል ነው። እሱ ያስባል፣ ይሰማዋል፣ ይወዳል፣ አብሮነትንም ይናፍቃል። የእናንተን የአምልኮ ስርዓቶች አይፈልግም፣ ልባችሁን ግን ይፈልጋል። እርሱ በማለዳ የመጀመሪያ ሐሳባችሁ መሆን ይፈልጋል። በእኩለ ቀን የእናንተ ምቾት፣ ሌሊት ደግሞ ሰላማችሁ ሊሆን ይፈልጋል። እሱን የምትቀበሉበት መንገድ በጸሎት ነው። በመናገር ብቻ ሳይሆን እጅ በመስጠት በመጠየቅ ብቻ ሳይሆን በማምለክ ነው። በማንበብ ብቻ ሳይሆን ከእርሱ ጋር በመጣበቅ ነው። ጸሎትን የአኗኗር ዘይቤ ስታድርጉ ከተፈጥሮ በላይ የሆነ ነገር ይከሰታል። በተቀደሰውና በተለመደው መካከል ያለው መስመር መደብዘዝ ይጀምራል። በሁሉም ነገር እግዚአብሔርን ማየት ትጀምራላችሁ፣ ምክንያቱም አሁን ከእርሱ ጋር እየተራመዳችሁ ነው። አሁን እናንተ በእርሱ ትእዛዝ ኖራችኋል። አሁን የጋረዳችሁ ተነስቷል፣ እናም የእሱን መቅረብ ታውቃላችሁ። እና ጸሎት ሁል ጊዜ በቃላት መሞላት የለበትም። አንዳንድ ጊዜ በጣም ኃይለኛው ጸሎት በዝምታ እጅን በማንሳት፣ በእምባ የተጸለየው ነው። አንዳንድ ጊዜ ኢየሱስ የሚለውን ስም በሹክሹክታ መጥራት ነው፣ ይህም በቂ ነው። የምትሉትን እሱ ያውቃል። መናገር በማስችሉበት ጊዜ እንኳን የመንፈሳችሁን ጩኸት ይሰማል። መጽሐፍ ቅዱስ እንዲህ ይላል፣ መንፈስ ቅዱስ ራሱ ለቃላት በጣም ጥልቅ በሆነ መቃተት ይማልድልናል ይላል። እንዴት ያለ እንቆቅልሽ ነው! እንዴት ያለ ስታምር ነው! መንፈስ እንድትጸልዩ ይረዳችኋል እንዴት እንደሆነ ባታውቁም እንኳ። ግን ለእርሱ ጊዜ መስጠት አለባችሁ፣ ለእርሱ ቦታ መስጠት አለባችሁ በልባችሁ በዘመናችሁ በአእምሯችሁ ጭምር ለመጸለይ ችግር እስኪያጋጥማችሁ ድረስ አጠብቁ። ሁሉም ነገር እስኪፈርስ ድረስ አጠብቁ። አሁን የጸሎት ህይወትን ገንቡ። የየዕለት ልማዳችሁ አድርጉት፣ እስትንፋሳችሁ አድርጉት። ነገሮች ጥሩ ሲሆኑ ከእርሱ ጋር ተነጋገሩ። ነገሮች አስቸጋሪ ሲሆኑ ከእርሱ ጋር ተነጋገሩ። ነገሮች ግራ በሚያጋቡበት ጊዜ ከእርሱ ጋር ተነጋገሩ። ጠንካራ ስሜት ሲሰማችሁ ከእርሱ ጋር ተነጋገሩ እና ድካም ሲሰማችሁ ከእርሱ ጋር ተነጋገሩ። ምክንያቱም እርሱ ረዳታችሁ ነው፣ እርሱ ጠበቃችሁ ነው። ለሚፈልግ ልብም ምላሽ ይሰጣል። ስትጸልዩ ሁልጊዜ የሆነ ነገር ላይሰማችሁ ይችላል። ሁልጊዜ ምላሽ ወዲያውኑ ላሰሙ ትችላላችሁ። ነገር ግን ጸሎት ስለ ስሜት አይደለም፣ ስለ እምነት ነው ስለመተማመን ነው። ስትነጋገሩ ሰማይ እንደሚሰማ ስለማወቅ ነው። ልባችሁን ስከፍቱ መንፈሱ እንደሚቀርብ ስለማመን ነው። ይህን የዕለት ተዕለት የዘወትር የልባዊ ጸሎት ልማድ እያዳበራችሁ ስትሄዱ የሆነ ነገር መለወጥ እንደጀመረ ታስተውላላችሁ። ለእሱ አመራር የበለጠ ቅርብ ትሆናላችሁ። ድምፁን የበለጠ ትረዳላችሁ። ለእርሱ መመሪያ የበለጠ ምላሽ ሰጪ ትሆናላችሁ። ምክንያቱም ከአሁን በኋላ ብቻችሁን አትራመዱም። ከህያው እግዚአብሔር መንፈስ ጋር እጅ ላይ ተያይዛችሁ ትጓዛላችሁ። እሳቱ እየነደደ የሚኖረው በዚህ መንገድ ነው። እሳቱን የምታስቀጥሉት በአንድ ትልቅ ክስተት ውስጥ አይደለም፣ ይልቁንም በየቀኑ እጅ በመስጠት ነው። በዕለታዊ ውይይት ነው፣ በህብረት ነው። ምክንያቱም በጸሎት ውስጥ ስትኖሩ እሳቱ ይወድቃል። ሁልጊዜ ትርጉም አይሰጥም። አንዳንድ ጊዜ ኩራታችሁን የሚፈታተኑ ነገሮች እንድታደርጉ ይጠይቃችኋል። አንዳንድ ጊዜ ከማታውቁት ሰው ጋር እንድትነጋገሩ ይመራችኋል። ማንም በማይጸለይበት ጊዜ መጸለይ፣ ምክንያታዊ በማይመስልበት ጊዜ ደግሞ መስጠት እና ሁልጊዜም ምርጫ ይኖራችኋል። ትታዘዛላችሁ ወይስ ትጠብቃላችሁ? የእሱን ድምፅ ትከተላላችሁ ወይስ ራሳችሁን ትናገራላችሁ? መንፈስ ቅዱስ የዋ ነው። እሱ አያስገድዳችሁም። እሱ ይጋብዛችኋል። ምላሽ ከሰጣችሁ ወደ ጥልቁ ይመራችኋል። ነገር ግን ከተቃወማችሁ፣ ልባችሁንም ብታጸኑ ብዙ ጊዜ አሁን ይቅር የምትሉ ከሆነ የእርሱ ድምፅ የበለጠ ጸጥ ይላል። እርሱ ስለሚተዋችሁ አይደለም፣ ነገር ግን ልባችሁ ድምፁን ለመስማት ስለደነዘዘ ነው። የእግዚአብሔር ልጆች ወይ አለመታዘዝ መለኮታዊ ጊዜያችሁን እንዲሰርቅባችሁ አትፍቀዱ። መዘግየት እሳታችሁን እንዲሰርቅ አትፍቀዱ። ያላሰብኩትን ቃል እንድናገር የጠየቀኝን ጊዜ አስታውሳለሁ። ለተፈጥሮ አእምሮዬ ምንም ትርጉም በማይሰጥ ምገድ እንደወጣ የተናገረኝን እና በታዘዝኩ ቁጥር መንፈስ በኃይል ተገለጠ። ምክንያቱም መታዘዝ የክብር በርን ይከፍታል። ከተፈጥሮ በላይ የሆነውን በር ይከፍታል። ሁልጊዜ ድራማዊ አይደለም። አንዳንድ ጊዜ ፍላጎታችሁ ሳይሆን ይቅርታ እንድታደርጉ ይጠይቃችኋል። ስጋችሁ መናገር ሲፈልግ ዝም እንድትሉ፣ ስሜታችሁ ሲቸኩል እንድትረጋጉ። ትናንሽ ታዛዥነቶች ልክ እንደ ትላልቆቹ አስፈላጊ ናቸው፣ ምክንያቱም መንፈሳችሁን እርሱን እንድትከተሉ ያሰለጥኑታል እንጂ የራሳችሁን ፍላጎት አይደለም። አያችሁ፣ የዘገየ መታዘዝ አሁንም አለመታዘዝ ነው። በዘገያችሁ ቁጥር የበለጠ ጥርጣሬ ወደ ውስጣችሁ ይገባል፣ ፍርሃታችሁም እየጨመረ ይሄዳል። እሱ በሚናገርበት ቅጽበት አዎ፣ እሺ ካላችሁ የሌላውን ድምፅ ዝም ታሰኛላችሁ። መንፈሱ እንዲመራችሁ ፈቅዳችኋል። እና ቃል እገባላችኋለሁ ብዙ በታዘዛችሁ ቁጥር ድምፁ ይበልጥ ግልጽ ይሆናል። በብዙ በተሰጣችሁ ቁጥር የሚስጥሩ ተካፋዮች ትሆናላችሁ። እሱን ማወቅ የምትጀምሩት እንደ ኃይል ብቻ ሳይሆን እንደ ጓደኛ፣ እንደ መሪ ከእናንተ ጋር እንደሚራመድና ከእናንተ ጋር እንደሚነጋገር ነው። ስትታዘዙ የእርሱን ደስታ መስማት ትጀምራላችሁ። ያለ ተቃውሞ አዎ ስትሉ ቅባቱን መጨመሩን ማስተዋል ትጀምራላችሁ። ሁልጊዜ ቀላል ነው ማለት አይደለም። ስጋችሁ አይዋጋችሁም ማለት አይደለም። ነገር ግን በታዘዛችሁ ቁጥር፣ መንፈሳችሁ በጠነከረ መጠን የስጋችሁን መሻት ታሸንፋላችሁ። እናም እውነተኛ ነፃነት የሚጀምረው በዚህ ጊዜ ነው። እሳቱ ሊጠፋ የማይችል ነበልባል በሚሆንበት ጊዜ ነው። ከመንፈስ ቅዱስ ጋር ተቀራርባችሁ መሄድ ከፈለጋችሁ ይህንን የዕለት ተዕለት ልማዳችሁ አድርጉ። ወዲያውኑ እሱን ታዘዙ። መመሪያው ምንም ያህል ትንሽ ቢመስልም፣ ምንም ያህል ያልተለመደ ቢሆን፣ ምንም ያህል የማይመች ቢሆንም እሺ በሉና ውጡ። ከፊታችሁም ከኋላችሁም ከውስጣችሁም የእግዚአብሔርን እሳት ማየት ትጀምራላችሁ። ምክንያቱም በቅስፈት መንፈስ ቅዱስን ስትታዘዙ እሳት ይወድቃል። እና በእውነት የእርሱን እሳት መሸከም ከፈለጋችሁ ከእርሱ ጋር በቅርበት ለመራመድ በእውነት ከፈለጋችሁ፣ ያንን ጸጥታ ማዳበር አለባችሁ። ዝም ብሎ መጠበቅን የዕለት ተዕለት ልማድ ማድረግ አለባችሁ። በፊቱ መጠበቅን ማለት ነው። ከምንም ነገር በላይ አከብርሃለሁ ከመልሶች በላይ እፈልጋለሁ። አንተን ብቻ ነው የምፈልገው፣ ማለት ነው። ብዙ ጊዜ እያንዳንዱን ደቂቃ በጩኸትን ሞለዋለን። በተነሳንበት ቅስፈት ስልኩ በእጃችን ነው፣ ቴሌቪዥኑ እየተጫወተ ነው፣ አእምሯችን ተወጥሯል። መንፈስ ግን ከእውከት ጋር አይወዳደርም። ቦታ እስከሰጡት ድረስ ይጠብቃል፣ ግብዣችሁን ይጠብቃል፣ ዝም የምትሉበትን ጊዜ ይጠብቃል። እና በዚያ ዝምታ ከእርሱ ጋር ብቻ የምትቀመጡ ከሆነ የእርሱን ቅርበት ከመቼውም ጊዜ በበለጠ ይሰማችሁ ይጀምራል። አያችሁ፣ ዓለም በፍጥነት እንደምትንቀሳቀሱ ያስተምራችኋል፣ ለማምረትና ለስኬት። መንፈሱ ግን በተቃራኒው ሪትም ይሠራል። በእርሱ እንድትኖሩ ይጠራችኋል። በእርሱ እንድታርፉ ይጠራችኋል። እንድትረጋጉና በህልውና ውስጥ እንድትኖሩ ለእግዚአብሔር ቢዚ እንድትሆኑ ብቻ ሳይሆን ከእግዚአብሔር ጋር እንድትራመዱ እና አሁንም የሚጠብቁት በእሳቱ የሚያበሩት ናቸው። እሱን ስትጠብቁት ጥልቅ የሆነ ነገር በነፍሳችሁ ውስጥ መለወጥ ይጀምራል። የአእምሯችሁን ብዥታ ማጽዳት ይጀምራል። የሕይወት ሸክሞች መነሳት ይጀምራሉ። ትኩረትን የሚከፋፍሉ ነገሮች ይጠፋሉ እና በድንገት እናንተና እርሱ ብቻ ትሆናላችሁ ሁሉም ገለል ይላል። በዚህ ቦታ እርሱ መናገር ይጀምራል። ሁልጊዜ በቃላት አይደለም ግን አንዳንድ ጊዜ በሚሰጣችሁ ሰላም፣ ነገሮችን እንድትገነዘቡ በማድረግ ይናገራችኋል። አንዳንድ ጊዜ እርሱ ምንም ሳይላችሁ ልባችሁ በፍቅሩ ይጥለቀለቃል። በፍጹም ከእርሱ የሆነ ነገር ስለማግኘት ሳይሆን ከእርሱ ጋር ስለመሆን እንደነበርም በግልጽ ታውቃላችሁ። እሳቱ የሚቀጣጠለው በዚህ መንገድ ነው። መቀራረብ የሚፈጠረው በዚህ መንገድ ነው። በመታገል አይደለም። መንፈሳዊ ለመሆን በመሞከር አይደለም፣ ግን በጸጥታ ውስጥ ነው። ራስን አሳልፎ በመስጠት ውስጥ ነው። የዓለምን በር ዘግታችሁ፣ ጥሞና ይዛችሁ እንዲበሉ፣ መንፈስ ቅዱስ እኔ በፊትህ አለው። ከፈቀድክ ተናገረኝ፣ ከእኔ ጋር ሁን። ከአንተ አጠገብ መሆን ብቻ ነው የምፈልገው ለእንደዚህ አይነቱ መሰጠትና ህብረት ምንም ምትክ የለውም። ስብከት፣ የአምልኮ ልምድ ወይም የትኛውም ጉባኤ ሊተኩ አይችልም። ምክንያቱም ኃይሉ የሚወለደው በዚህ ነው። ቅባቱ የሚበቅለው በዚህ ነው። ልባችሁ የሚነጻው በዚህ ነው። በእናንተ ጥረት ሳይሆን በእርሱ መገኘት ነው። እሱ የሚቀርጻችሁ በጽናት በምትጠብቁት ጊዜ ላይ ነው። ፍርሃትን ትዕቢትንና ራስ ወዳድነታችሁን የሚያገልጠው በጽናት በመጠበቃችሁ ወቅት ነው። በድንገት የእሱ እሳት ብቻ አይሰማችሁም፣ ትሸከሙታላችሁ። ምንም ነገር እንዳልተፈጠረ በሚመስልበት ጊዜም እንኳ ለመጠበቅ ፈቃደኛ መሆን አለባችሁ። ፈተናው ያ ነው። ብዙ ሰዎች ተስፋ የሚቆርጡበት ቦታ ነው። ጸለይኩ፣ ምንም አልተሰማኝም፣ ጠብቄው፣ ምንም ድምፅ አልሰማሁም ይላሉ። ግን በማይታዩ ጊዜያት ውስጥ በጸጥታ ሰዓታት ውስጥ ነው ጥልቅ ስራዎቹ የሚከወኑት። እሱ ዝም ሊል ይችላል ግን በጭራሽ አልተለያችሁም። እሱ ዝም ሊል ይችላል ግን እሱ ፈጽሞ ሩቅ አይደለም። መንፈስ ቅዱስ ወደሚራቡት ይሳባል፣ ወደ ትህትና ይሳባል። እርሱንም የሚጠብቀውን ልብ ሲያገኝ በግዴታ ሳይሆን በፍቅር እሱ ይመጣል። ሁልጊዜ ፌስታ ውስጥ አይደለም። አንዳንድ ጊዜ በእንባ ውስጥ ይመጣል። እሱ ሲመጣ ግን ታውቃላችሁ። እና እሱ ሲመጣ በእሳት ይገለጣል። ብዙ ሰዎች እንዲህ ብለው ይጠይቃሉ፣ የእግዚአብሔርን ድምፅ እንዴት በግልጽ እሰማለሁ ብለው። መልሱም ቀላል ነው። ተረጋጉ፣ ለእርሱ ጊዜ ስጡ፣ ቦታ ስጡት፣ በጸሎታችሁ አቸኩሉ፣ ጠብቁ፣ አዳምጡ። በዚህ ውስጥ እርሱ ያስተምራችኋል። መንፈሳችሁ ወደ እርሱ መገኘት እንዲደርስ ጸጥታውን በበቂ ሁኔታ አርዝሙት። ይህ ዓለም ለመጠበቅ ትዕግስት የለውም፣ ግን ሰማይ የሚሳበው በዚህ ነው። ገነት ለጸጥታ ምላሽ ይሰጣል። ለዚህ ነው ቅዱሳት መጻሕፍት ዕረፉ፣ እኔም አምላክ እንደሆኑ እወቁ የሚለው። በዚያ ጸጥታ ውስጥ መገለጥ አለ። በዚያ እጅ መስጠት ውስጥ ኃይል አለ። መንፈስ ቅዱስን በጥልቀት ማወቅ ከፈለጋችሁ የእሱን ነበልባል መሸከም ከፈለጋችሁ፣ እርሱን መጠበቅን ተማሩ። ያለ አጀንዳ፣ ያለ ምንም ረብሻ፣ ሳትቸኩሉ ከእርሱ ጋር መቀመጥን ተማሩ። ምክንያቱም መንፈስ ቅዱስን መጠበቅን ስትማሩ እሳቱ ይወድቃል።